ናዝናለን ናዝናለን። ኤኒዌይስ ቴንኪዩ ወንድሜ። እዚህ ጋር አንድ አስተያየት እያየው ነበረ። ልክ እንደዚህ አይነት አሁን ሙስሊምና ክርስቲያን አንድ ላይ እንዲወዱት ከሚፈልግ ሰው በላይ የዋህ ማን አለ? አይ ኡስታዝ ሀሳብህ ራሱ እስኪ ማታ ቁጭ ብለህ አዳምጠው ታፍርበታለህ ይለኛል። አቡ ቡኻሪ ጥያቄ ልጠይቅህ። አቡ ቡኻሪ የት ነው የምትኖረው? አንተ አንተ የምትኖረው ለምሳሌ አዲስ አበባ ከሆነ አዲስ አበባ ውስጥ አንድ ዳንኤል የሚባል ጓደኛ አለኝ። ሌላ ደግሞ አብዱል ፈታህ የሚባል ጓደኛ አለኝ። ሁለቱ ሙስሊሞች ናቸው፣ ሁለቱም ይወዱኛል። ምን ችግር አለው? በአንተስ እስኪ አስተሳሰብ እኔ የዋህ ልሁን፣ አንተ ምንድነህ? ለምንድነው ክርስቲያኖች ይጠሉኛል ብለ የምታስበው? የሆነ ችግር አለብህ ማለት ነው ወይ፣ ፀባይህ ጥሩ አይደለም ማለት ነው? ሰዎች እንዲወዱ አታረግም። ነቢዩ እኮ ኮ ሰለላሁ አለይህ ወሰለም በመንገድ የሚያልፍ ሰው ፈገግታቸው ስቦኝ ነው ብሎ ወደ እሳቸው ተጠግቶ የሚያስተምሩትን ነገር ለመማር ዝግጁ ነበር። አንተ የምታምንባቸው ነቢይ ሰለላሁ አለይሂ ወሰለም ሁሉም የተቀበላቸው ለምን ታዲያ፣ ካልወደዱህ ሰዎች እንዲሰልሙ ስ እንዴት ታስባለህ? ለምሳሌ እንዲሰልሙ የምታስብ ከሆነ ካልወደዱህ እኮ አይሰልሙም። መጀመሪያ መጥተው አንተን አይተው ከዛ ማንነትን ሲያቁት ከዛ አስተምሮትን ሲወዱልህ ነው የሚመጡት። ስለዚህ እንዲህ አይነት ብሎክ ያረገ በራሱ ማይተማመን፣ ሁሌ የሚፈራ ሁሉም ሰው ይጠላኛል ወይም ከእምነት አድርጎ ያስባል። በክርስቲያኖች መጠላት ከእምነት አካል አድርጎ ያስባል። አንዳንድ የቁርአን አንቀጾች አሉ የሚጠቅሱ አይወዱህም፣ ምንም ብታረግ ምናምን። እነዚ ጦረኞቹን ነው። ጦር ይዘው የወጡ የተዋጓቸውን ምናምን ነው እንጂ ሁሉንም አላለም። ሌላ ቦታ ላይ ደግሞ ምን ታገኛለህ? ሱረቱል ማኢዳ ላይ ለምሳሌ ወለተጅደና አቅረበሁም መወደተን ለለዚነ አመኑ አለዚነ ቃሉ ኢንና ነሳራ ክርስቲያንን የሚሉ ለአንተ ቅርብ ወዳጆች ሆነው ታገኛቸዋለህ። እንዴት ነው ነቢዩ ሰለላሁ ዐለይሂ ወሰለም ሰሐባዎቻቸውን ሂዱ ወደ ሀበሻ ያ ክርስቲያኑ ሰውዬ ጋ ነጃሽ የሚባል አለ ክርስቲያን ሰው ነው

በሱ ቤት አሁን አቡ ቡኻሪ አውቆ ሞቷል። ቡኻሪን በስም ብቻ ነው የያዘው። ይቅርበልኝና ተስተካከል ወንድም አለ። እንዲህ አይነት ምንድን ነው የሚባለው? አጉል አስተሳሰብ ይዘ በህብረተሰቡ መካከል እንደ ኳስ ሜዳ አካባቢ ያደገ ሰው የሚረዳው ነገር ነው። ከክርስቲያን ወገኖቼ ቤተክርስቲያን ሄደው ይመጡትም ይወዱኝ አሉ። ከዛ እንደው የሚያዝሉኝ አቅፈውኝ የሆነ ቦታ ወድቄ አንስተውኝ አጥበውኝ የሚያስቀምጡኝ አሉ። እንደነ ቢኒያም አይነቱ መቄዶንያ የሚሰራው ስንቱን የአንተን ሙስሊም አባቶች አይደል አቅፎ ደግፎ ትላቸውን አጥቦ ምን ብሎ ክርስቲያን ነው። ግን እንደዛ አይነት ሰዎች አሉና፣ ለምንድ ነው አይናችን መከፈት ያልቻለው ሁሌ ሰዎች ሁሉ ይጠሉናል ብለን እንድናስብ የተሰራብን ምህታት ምታት ምን እንደሆነ አላውቅም። ክርስቲያንም አለ እንደዛ የሚያስብ ክርስቲያን ከሆነ በቃ ሙስሊሞች ሁሉ ገጀራ ይዘዋል፣ ገጀራ እየሞረዱ ነው ምናም ብሎ የሚያስብ ደደብ አለ፣ ተነስቶ ዝም ብሎ በሚዲያ ሳይቀር ይህን የሚለፍፍ ማለት ነው። እና ሁለቱም ሳይድ ያለው ጽንፍ ጥግ ይዞ እንዲህ አይነት መከራ የሚያሳየን ብዙ አለ።